ሰላም ቤተሰቦች እንዴት ናችሁ? እንግዲህ ሁለት ሳምንት ሙሉ ላይ ሳለቅላችሁ ቀጣይ ቪዲዮውን ባለፈው ሳምንት በሆነ የሚያው ተመቸኝም ነበር። እንግዲህ ዛሬ ይላችሁ ሞትቻለሁ። እንግዲህ በትልቅ አክብሮት በትልቅ በግብዳው ሰላም በያችኋለሁ። እንዴት ናችሁ? ዛሬ የምናየው ነው እንደ ባለፈው አራት አራት ፊደል ነው ማለት አራት አራት ፊደል ስላችሁ፣ አንድ ሁለት ሶስት አራት። ባለፈውም አራት ፊደል ነው ያሳየኋችሁ። ስለዚህ እስከ ዘ ደርሰናል። መጀመሪያ ሀ ለ ሀ መ አይተናል። ከዛ ሰረ ሰሸ አይተናል። ከዛ ቀበተ ከኋላ ያሉትን እንግዶች እስከ ክፍል አራት ይመስለኛል ክፍል አራት ድሮ ያዋቸው እነዚህ ክፍል አምስት ይሄ ክፍል አምስት ነው ወይም ክፍል አራት አካባቢ ክፍል አንድ ሁለት ሶስት ይሄ አምስት ነው ክፍል አምስት ስለዚህ ከኋላ ያሉትን እንግዶች አይታቸው ከኋላ ፎሎ ማድረግ ትችላላችሁ። ከኋላ ጀምራችሁ እስከዚህ ድረስ ያለውን ቪዲዮ። ስለዚህ ዛሬ ፈታ ብላችሁ አይምሯችሁን ፈታ አርጋችሁ የጻፋችሁ አስተያየት ሲኖራችሁ አስተያየታችሁን እየጻፋችሁ መጻፍ ማችሁ ልጆች ደግሞ በሀሳብ በቮይስ እያስቀመጣችሁልኝ በዚህ ባስቀመጥኩላችሁ ስልክ ቁጥር እየደወላችሁ ማግኘት ይችላላችሁ በኦንላይን አስተምራለሁ ለአዲስ ሰማይ ሆናችሁ ናችሁ እምትማሩ ልጆች ታውቁታላችሁ እኔ ጋ የምትከታተሉ ልጆች ማትከታተሉ ልጆች ግን አዲስ ይሆናችሁ ለዚህ ቪዲዮ የቪዲዮን ሰብስክራይብ እያደረጋችሁ ላይክ ኮሜንት እየሰጣችሁ ኮሜንት ደግሞ አንሶኛል ስለዚህ ፈታ ብላችሁ በዚህ ስልክ ቁጥር ምንም ሳትፈሩ ። አንዳንድ ልጆች ለምን እንደሆነ ትፈራላችሁ። ልደውል አልደውል እኔ አላቅም። ስለዚህ እኔ ትልቅ ሰው ሆኜ አሁን አላቅም ስል ምን ይሰማችኋል? የምትሉ ልጆች አላችሁ። እንደዚህ አይነት እንዳይሰማችሁ ይዘ ሁሉም ሰው እኩል ነው። ማንም ሰው በዚህ ምድር ላይ እኩል ነው። ማንም ማንም አይበልጥም። ለምሳሌ እኔ እናንተ አረብኛ ትችላላችሁ፣ ወይም ለምሳሌ አረብ ሀገር ወየትም አካባቢ የሚኖሩ ልጆች ለምሳሌ እናንተ አረብኛ ስለምችል ስችሉ እኔ አረብኛ አልችልም ስለዚህ ትበልጡኛላችሁ ማለት ነው። እኔ አማርኛ እችላለሁ እናንተ አችሉም። እኔ እበልጣችኋለሁ በአረብኛ ትበልጡኛላችሁ፣ በአማርኛ እበልጣችኋለሁ። ስለዚህ እኩል ነን ማለት ነው። ስለዚህ መማር ሙሉ ሰው ያደርጋል። ኑ ተማሩ፣ እንደ አረብኛው ቀላል ነው። ስለዚህ አሁን ወደ ትምህርታችን ወደ አላብዛባችሁ ስለዚህ ደውሉልኝ በዚህ ስልክ ቁጥር እየደውላችሁ በግሩፕም በግልም ማስተማራለሁ። 3 ወር ኦር 4 ወር የሚቆይ ትምህርት ነው። ስለዚህ አናግሩኝ። አሁን ወደ ትምህርታችን እንቀጥል። ስለዚህ ፈታ ብላችሁ እየሳቃችሁ መማር ያለባችሁ። አሁን መጀመሪያ ስና ይሄንን ያው የምታነቡልን ልጆች ቃላት ምስረታ በ አ አንቺቺ አ በ በማ ከ ይችኛዋ ከ ነች። በማ ወ ይችኛዋ ወ ነች። ወ ይቺ ዘ ነች። ስለዚህ አ ከ ወ ዘ ይችኛው ዘ። ስለዚህ እነዚህ በቢጫ ከረር ያሉት አና ከናቸው። እነዚህ በሰማይ ከረር ያሉት ወና ዘ ናቸው። ስለዚህ አን እና ነው አ ባይዙ፣ እነዚህ አናባቢ ናቸው። የሁሉም ፊደላቶች ውስጥ አናባቢ አናባቢ ማለት በጉሮሯችን ውስጥ ለምሳሌ፣ ሀ ስንል አለ ይሄ አለ አይደል? ሀ ስንል ሁ ስንል ኡ አለ ሂ ስንል ኢ አለ ሀ ስንል አለ። ሄ ስንን ኤ አለ። ህ ስን እ አለ። ሆስን ኦ አለ። ስለዚህ በሁሉም ፊደላት ውስጥ በነዚህ አናባቢ ይባላሉ። አናባቢ ማለት ከምንለው ፊደል ጋር አብሮ በድምጽ የሚያግዘን ማለት ነው። ስለዚህ አ ኡ ኢ አ ኤ እ ኦ ኤስ ከ ከ ኩ ኪ ካ ኬ ክ ኮ። ተመልከቱ፣ አሁን ሁለተኛ ፊደሎቻቸው ነው ያቸው። እንግዲህ ኩ እና ኡ ነው ያቸው። ጎናቸው ላይ ምን አለ? ቀጠል ቀጥል። ሶስተኛ ፊደሎችስ ተመልከቱ ያት ኪ ኢ ያቸው። እግራቸው ላይ ምናለ? ሸባፋ። አራተኛ ፊደሎችን ስትዋቸው ከዚህ በኩል ከዚህ በኩል ረዘም ይላሉ፣ ከዚህ በኩል አጣራ ናቸው። አምስተኛ ፊደሎች ቀለበት አላቸው። ስድስተኛ እና ሰባተኛ ፊደሎች ይለያያሉ። ያው እነኚህ በአጋጣሚ ከግራ በኩል እግራቸው ረጅም ነው። የነኚህ ደግሞ እዛ ዚግዛግ ነገር አላቸው። ስለዚህ እነዚህን በደንብ ያዛቸው። ይሄ አ ነው። ይሄ ከ ነው። ስለዚህ ለምን በእነዚህ ቃላት አልመሰረትም? ሲ በእነዚህ እነዚህን አንድ ላይ በማድረግ ወይም እስከ ዛሬ ካየናቸው ፊደላቶች አንድ ጋር በማድረግ ሲ ቃላትን መስረት። ግን እነዚህ ጋር ቃላት ከመግባታችን በፊት እነዚህ ላስነበባችሁ። በሰማያዊ አለት ይሄ ወ ነው። ወ ዊ ዋ ወይ ው ዎ ከዛ ዘ ዙ ዚ ዛ ዜ ዝ ዞ። ስለዚህ ይሄን ካነበብን እስኪ ቃላትን መስረት። እነዚህ ባይዘ ቃላት ናቸው። ቃላት ቃላት ማለት የነዚህን ፊደላቶች በአንድ ላይ በማድረግ ትርጉም የሚሰጥ ነገር መናገር ማለት ነው። ለምሳሌ ይች ይቺ ማለች ምክንያቱም እንበል አ ኡ ኢ አ ኤ እ ኦ ኦ ቻት ኦ ኢችስ ከ ኩ ኪ ካ ኬ ስለዚህ ኦ ኬ ኦኬ ነው ማለት እሺ ማለት ነው። አማርኛው እንግሊዘኛው ወደዚህ አምጥቼው ነው። ኦኬ እሺ ሄስ አ ሄስ ዞ ምክንያቱም እዚህ ጋር ሄድ ዘ ዙ ዚ ዛ ዜ ዝዞ ስለዚህ በአንድ ላይ ምን ሆናል? አ አዞ አዞ ይሆናል ማለት ነው። አዞ አ ምክንያቱም የመጀመሪያው አ ነው። ምንም ቅጥ የለበትም። ከነዚህ ውስጥ አለ። ይሄ ነው አ ወ ው ዌ ዋ ዌ ው ዎ አዎ አዎ ይሆናል ማለት ነው። እሺ ኬ ኬ ነች ብለናል። መጨረሻው ስድስተኛው ክ ባለ ላይ

ይሄ ልባችሁ አጠንቀላታ ውስጥ አሁን አሁን ራሱ እያስተማርኳችሁ አሁን ራሱ እያስተማርኳችሁ አራ አይገባኝም ምናምን የምትሉ ምትሉ ልጆች አላችሁ። አቃል ነው። ስለዚህ አይገባችሁም የምትሉ ልጆች ደውሉልኝ። አይገባኝም የምትሉ ልጆች ደውሉልኝ። እሺ። ይሄስ አ ይሄ ፊደል ባለፈው አስነብቤያችኋለሁ። በ ነው ይሄም በ ነው። ስለዚህ ባንድ ላይ አበበ አ አ በ በ አይቀየርም፣ በ ይደገማል። አፋችሁ ላይ አ በ እሺ ከ ይሄኛው ከ ከ ኢስ በ ኢስ በ በአንድ ላይ ከበበ ከ በ በ ከበበ ይሆናል ማለት እሺ ኢስ ኮ ምክንያቱም ይሄ ፊደል ነው ኮ ኢስ ባ በ ቡ ቢ ባ ኮባ ኮባ ይሆናል ማለት ኮባ እሺ ኢስ አ ኢስ ዘ እዚህ ጋር ዘ ይያችሁ ኢስ ዘ በአንድ ላይ ይሆናል አዘዘ አዘዘ። እሺ ኤስ አ ኤስ ዘ ኤስ ነ አንድ ላይ አዘነ አዘነ። ኤስ ኬ ኤስ ላ ለዱሊላ የለቤት ነው፣ ኬላ ኬላ። ምክንያቱም ይቺ ኬ ነች፣ ቻት ኬላ ይሆናል ማለት ነው። ስለዚህ አንድ የቤት ስራ የምሰጣችሁ እንደው በጣም በጣም በጣም በጣም እሸልማለሁ። ይሄን በውስጥ እሸልማለሁ። ምን ብሎልኝ የመጣልኝ በከና በአ በአ ሁለት ሁለት ቃል በከ ሁለት ቃል መስርቶ የመጣ ከዚህ ውስጥ ከመሰረትኩት ውጪ ሁለት ሁለት ቃል፣ አራት ቃል ከወ ሁለት ከዘ ሁለት በዘ ሁለት በወ ሁለት፣ በወ ማለት ከፈለጋችሁ በወ በዊ በዋ ወይ መስረታችሁ የመጣችሁ ልጆች ሽልማት ትሸልማለሁ። ይህ ሽልማት የምንሸልመው ግን እኔ ጋር አስተምሪያችሁ ፊደል በደንብ የምታቁ ልጆች ወይም የተወሰነ የምጽፉ ልጆች አላላችሁ፣ አያካትትም። አዲስ ተማሪ ሆናችሁ ግን እኔ ጋር እየተማራችሁ ደግሞ ገና ፊደል ላይ ያላችሁ ልጆች፣ መሰረታችሁ የመጣችሁ ልጆች ልዩ ሽልማት አላችሁ። ያን ሽልማት የምነግራችሁ መጣችሁ ደውላችሁ፣ ይሄው ቃላት መሰረቻችሁ የምትሉ ልጆች ሸልማለሁ። ስለዚህ አሁን ወደ ትምህርታችን ንግባ። እሺ፣ አሁን ይሄ ኬላ ብለን ጨርሰናል። ወጋ ገባን። እዚህ ጋር ወ፣ እንግዲህ ቃላት የምትመሰረቱት ልክ እንደኔ ማለት ነው። ወ ሰነ ብያለሁ። በሆን ሌላ ሌላ ፊደል እዚህ ጋር ካልመሰረቱት ውጪ ነው የምትመሰረቱት። ወ ይሄ ማለት ነው። ሰ፣ ኤስ ነ፣ አንድ ላይ ወሰነ። ወሰነ፣ ኤስ ው፣ ምክንያቱም ወ ው፣ ኤስ ለ፣ ኤስ ታ ምክንያቱም ተ ቱ ቲ ታ። አራተኛው የተንቤቶች ማየት ማለት ነው። ባንድ ላይ ምን ሆና ውለታ ውለታ ኢስ ዋ ኢስ ና ባንድ ላይ ዋና ዋና፣ ወይም ላላ ስታረጉት ዋና ይሆናል። ውሃ መዋኘት ማለት ነው። ጠበቅ ስታረጉት ዋና ዋና። ስለዚህ ባይዜ ይሄ ብቻውን ዋ፣ አንተ ዋ፣ አንቺ ዋ ቃላት አለው ማለት ነው። ስለዚህ ዋና ይሆናል ማለት እሺ። ይሄስ ታዲያ ይሄ ዋና ሌላ ጋት ከሄዱ ምክንያቱም እዚህ ጋት ከሄዱ ቤቶች ጋት ከሄዱ ወ፣ ይሄስ ሰ፣ ይሄስ ደ በአንድ ላይ ወሰደ፣ ወሰደ። ይሄስ ኡ፣ ይሄስ በ፣ ይሄስ ት በአንድ ላይ ውበት፣ ውበት ይሆናል ማለት እሺ። ይሄስ ዊ፣ ምክንያቱም ወ፣ ኡ፣ ዊ። ስለዚህ ዊ ይቺ ስጊ ነች የገቤት ነች ገ ጉ ጊ ጋ ጌ ግ ዊክ ማለት ነው። በጣም ይቅርታ ግን ገና አላስተማርኳችሁም። ገና አላስተማርኳችሁም። ስለዚህ ግን ወደኋላ ኋላ ፊደላቶቹ ነው ዩቲዩብ ላይ ወደኋላ ኋላ ብታያችሁ ግን ፓድ ስለቅላችኋለሁ ብያለሁ። ዊግ ይሆናል ማለት ዊክ ይቺ ማለት ዘ ኢስ ና ኢስ አራ ፓድ ላይ ዘመረ ዘመረ። ይቺ ዙ ነች ምክንያቱም ያት ጎኗ ላይ ቀጥላላት ዘ ዙ ዙ ይሄስ ረ ይሄስ ት ዙረት ዙረት ይሆናል ማለት ነው። ጭኗ ፊደል ደግሞ ልክ አሁን ተናገርኩ ዛሬ ተናገርኩ ምትል ነች ይች ዛ ነች ይች ሬ ነች ዛሬ ዛሬ ማለት ነው። ይሄስ ዘ ይሄስ ገ ይሄስ የ ዘገየ ዘገየ ይሄስ ዘ ይሄስ ወ ይሄስ ረ ዘወረ ዘወር ይሆናል ማለት ነው። ቲኖስ ዜ ዘዙ ዚ ዛ ዜ ማ መሙ ሚ ማ አራተኛው አንድ ላይ ዜማ ዜማ ይሆናል ማለት ስለዚህ እነዚህ ቃላቶች እነዚህ ቃላቶች ከነዚህ ፊደላቶች እና እስከ ዛሬ ከተማራችሁ ፊደላቶች ቃላት መሰረት ሁላችሁ ማለት ነው። ስለዚህ እናንተ ደግሞ የጻፋችሁ ትልቁልኛላችሁ የቤት ስራ የሰጠዋችሁን ደግሞ ሽልማት የሚያሸልመው ፉ ጻፉ እኔ ጋር የምትማሩ ምሳሌ ብዙ ልጆች አላችሁ። የምታውቁ ልጆች ደግሞ ኮሜንት ላይ ጻፉት እ በውስጥም ጽፉ፣ ልትልኩልኝ አላችሁ። ያ ቴሌግራም ላይ ስለምለቅላችሁ፣ ስለዚህ አዲስ ቤተሰብ ስለሆናችሁ ይሄን ዩቲዩብ ቻናል ሰብስክራይብ ያረጋችሁ አበረታቶኝ። ቲክቶክ ቪ እንትንም አለ፣ ባይ ፕሮፋይል ላይ ትገቡና፣ ፕሮፋይል ላይ ስትጫኗት ከስር ሊንክ አለ። ሊንኩ ጋር የቴሌግራም ሊንክ አለ። ፕሮፋይል ያንቺን የዩቲዩብ ፕሮፋይልን ስትነኳት ከስር የሊንክ አለ የቴሌግራም ሊንክ እና የቲክቶክ ሊንክ። ቲክቶክ ምንም ፎሎ እያደረጋችሁ አበረታቶች ላይቭ ቅዳሜ እና እገባላችኋለሁ ትንስ ቢዚ ስለሆንኩ ነው። አሁን ሪሰርች እኔም ተማሪ ስለሆንኩ ሪሰርች ምናምን ስለሚበዛብኝ ነው። ስለዚህ ቲክቶክ ላይ ላይቭ ስለምገባላችሁ ያንን ፎሎ እያደረጋችሁ፣ ስለዚህ ኑ ተማሩ። አንዳንድ ተማሪዎች ብዙ ጊዜ በኢሞ በቴሌግራም በዋትሳፕ ትመጡ እና ትጠራጠራላችሁ እንዴት ነው ይህን ሀልወሬ ይገባኛሉ ወይ ለምሳሌ አሁን የእናንተ የአንተ ታማኝነት ምን ላይ ነው? ምናምን የምትሉ ልጆች አላችሁ። ነው እኔ በጣም ታማኝ ነኝ። ቪዲዮውን ማየት ትችላላችሁ። እኔ በጣም እናንተን ለማገዝ ነኝ እንጂ ማንም ሰው ባይዜ ጠይቁ። እንደዚህ አይነት ጥያቄ መጠየቅ ግዴታ ነው። አጭበርባሪ ነው ወይ አይደለም ወይ? በጣም ብዙ አጭበርባሪዎች ልጆች አሉ እንደዚህ አይነት ነገር የሚሰሩ። ስለዚህ ያንን ነገር እናንተ ማጣራት የእናንተ ነው ይ ስለዚህ እናንተ ደግሞ ሞር እኔን የምታምኑ ቴሌግራም ግሩፕ ላይ ግቡ። ብዙ ልጆች አሉ፣ ብዙ ልጆች እኔ ማስተምራቸው ልጆች አሉ። ስለዚህ ቴሌግራም ግሩፕ ላይ ትገባላችሁ። ቴሌግራም ግሩፕ ጋር ካስገቧችሁ በኋላ በግል በግሩፕ መማር ትችላላችሁ ማለት ነው። ስለዚህ ኑ ተማሩ። እኔ ወንድማችሁ ነኝ። ምንም የሚያስፈራችሁ ነገር የለም። የምትጠራጠሩበት ነገር የለም። ዩቲዩብ ላይ ቲክቶክ ላይ ያለው የምትፈልጉትን ነገር ወይስ አድርጎልኝ የምትፈልጉትን ነገር ደውሉልኝ። ያው አንዳንድ ጊዜ ከሰኞ እስከ ዓርብ ያው ቢዚ ስለመሆን ታውቁታላችሁ። አብዛኝ ተማሪ ስለማስጠር ነው። ቅዳሜና እሁድ ሞር ብደውሉ፣ ከዛ ደግሞ ከሰኞ እስከ ዓርብ ብደውሉልኝ በምችሉ ሰዓት። አሁን ለምሳሌ አንዳንድ ተማሪዎች ሀይ ብላችሁ ወይም ደውላችሁ ትፈራላችሁ። ቶሎ ዝግጅት ታደረጉና ብዙ የጨቃጨቃችሁ ይመስለኛል። ጨቅጭቁኝ ደውሉልኝ። ከዛ እያዋነሳው አወራችኋለሁ። ስለዚህ ይህን ይመስላል የዛሬው ትምህርታችን። ቀጣይ ባሪክ ቪዲዮ እየላችሁ እመጣለሁ። ይመቻችሁ። ቀጣይ ደግሞ በቦርድ ልሰራላችሁ ይችላለሁ። በቦርድ እየጻፍኩ የድራቶችን እየጻፍኩ አጻጻፎቹን አሳያችሁላችሁ ስለዚህ፣ ለዛሬው ብዬላችሁ የመጣሁት ይሄ ነው። መልካም ቀን መልካም ውሎ መልካም ምሽት ይሁንላችሁ። ቀን የምታው፣ ማታ የምታው፣ ጠዋት የምታው፣ ወዳችኋለሁ። ሀገራችንን ሰላም አድርጎልን፣ ውጭ ያላችሁ ወደ ኢትዮጵያ፣ ኢትዮጵያ ያላችሁ ተረጋግታችሁ እንድትሰሩ እግዚአብሔር ከኛ ጋር ይሁን። አመሰግናለሁ። ደህና ሁኑልኝ።